ተፈጥሮ የፈገገችላት ገጽ በረከት ቤተኛው ያደረጋት ባሌ ዞን የመገለጫዋ በረከት በሆነው ሶፍ ዑመር ዋሻ እንግዶቿን ተቀብላ አስተናግዳለች። ባሌም በእንግዶቿ አንደበት እንዲህ ተገልጻለች። ባሌ ውስጥ በሺህ ሄክታር በሄሊኮፕተር ሄዳችሁ የማትጨርሱት አስደማሚ እርሻ አለ። ይሄ ብዙ ቦታ አይታይም፣ ጅማ አይታይም፣ ወለጋ አይታይም። እርሻዎች አሉ ግን በሄሊኮፕተር ለረጅም ሰዓት ተጉዘህ የምታየው ወጥ እርሻ አይታይም። በምግብ ራስ ለመቻል የሚያስችል ብቃት አለ ማለት ነው። ባሌ ሀገር ቢሆን የት ይሄዳል? በ20 ደቂቃ ጉዞ ቅዝቃዜ አለ፣ በ20 ደቂቃ ጉዞ ሙቀት አለ፣ በ20 ደቂቃ ጉዞ ጫካ አለ፣ በ20 ደቂቃ ጉዞ የሚያስደንቁ መስኮች፣ እርሻዎች አሉ። እዚሁ ብቻ በተለያየ ሲዝን ሊኖርበት የሚያስችል ነገር ፈጥሮ መኖር ይችላሉ ማለት ነው። የሰው ልጅ የትላንት የታሪክ ውጤት፣ ያኔው ጉዞ ስኬት፣ ያለፈው እሳብ የወለደው ነው። ታሪክን የነገ መስፈንጠሪያ፣ ትላንትን የዛሬ መሰላል ማድረግ አለመቻል፣ በነበርን ሰንሰለት የኋሊት ታስሮ መጓዝ የዛሬን እውነታ፣ የአሁንን ዋጋ የማሳነስ አቅም አለው ይላሉ ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ። እኛ ከኋላ ጋር ያለን ጸብ፣ ከኋላ ጋር ያለን ጸብ በሳቢዎቻችን እንዳስቀመጥነው ወደፊት መራመድ እንዳንችል በእጅጉ ይዘውናል። አንድ ሰው ኋላውን ማየት ያለበት ለትምህርት ብቻ ነው። ከዚህ ያለፈው ንትርክና ትናንትና ውስጥ መኖር ዛሬን እንዳንሰራ፣ ነገን አርቀን እንዳንመለከት ይጋርዳል። ትናንትናን ሰው ሲወቅስ እሱ ብቻውን ዛሬ ቆይ ይመስለዋል። ዛሬ መቆም አይቻልም ብቻህን። ትናንትና በአንተ ላይ ጥላ አለው። ያን እያመን ስንሄድ ሀገር ለመስራት ያለን ብቃት ይሰፋል። ከሩቅ በሚጠራ ልማት ያሸበረቀች፣ ሁሉን በሚያስጎመዥ የልማት እንቅስቃሴ የተጠመደች ሀገር ሰላምን የማጽናት አቅሟ ከፍ ያለ መሆኑን ጠቅላይ ሚኒስትሩ ያነሳሉ። ኢትዮጵያም ለልማትና እድገት የሰጣቸው ትኩረት በቀጥታም ይሁን በተዘዋዋሪ ሰላምን የማጽናት አቅም ይኖረዋል ሲሉም ያነሳሉ። ወንበር ለማጽናትና ሽፍታ ለማሳደድ መቶ ፐርሰንት የደከሙ መሪዎች ሶፍመርን ዘንግተውታል ትርፍ ያገኘነው እሱን ነው። ሽፍታ ባህል ስለሆነ እያጠፋ ነው። በአንድ እጃችን እናለማለን ካላልን በቀር እራሱም እንመኘውን ሰላም አናመጣም፣ አናጸናም። ሰላም ከልማት ውጭ አይጸናም። የባሌ ወጣት አሁን የጀመርነውን ስራ ካየ አይዋጋም። ያጓጓል ልማቱ ኢትዮጵያ የዜጎቿን ማዕድ ከመሙላት የተሻገረም ለጎረቤት የሚተርፍ ገጸ በረከት ያላት ሀገር መሆኗን በመገንዘብም መደማመጥን መርህ በማድረግ ተፈጥሮ የቸራትን ገጸ በረከት መንዝሮና ዘርዝሮ የመጠቀም ብሂልን በመተግበር የኢትዮጵያን ነገ የማቃናት ጉዞም ይቀጥላል። አንተ ውሃውም ሰታሃል፣ መሬቱም ሰታሃል፣ ጫካውም ሰታሃል። የቀረብን ነገር የለም። ይሄን ሁሉ ይዘን እኛንን ተስማምተን ተደማምጠን ማልማት ያልቻል ነው የሚተጋ ትውልድ የሚተጋበትና ኢንቨስት የሚያደርግበትን ቦታ የሚያቅ ትውልድ በትዕግስት የሚጠብቅ ማህበረሰብ ካለ የበለጸገች ኢትዮጵያን ማየት ይቻላል። የዛሬ ስድስት ዓመት ማክሲመም ኢትዮጵያ በአፍሪካ ሁለተኛ ትልቁ ኢኮኖሚ ትሆናለች። ለዚህ የሚያስችል በጣም በርካታ ስራዎች ይሰራ ነው።